አሰላሙ አሌይኩም ወረህመቱላሂ ወበረካቱ ውድ እና የተከበራችሁ የሀሊማ ድሪም ዋን ቤተሰቦች፣ እንዲሁም ሰላም ሰላማችሁ ይብዛ በያላችሁበት። ዛሬም በእናንተ ጥያቄ ብቅ ብያለሁ። የተወሰኑ ጥያቄዎችን አስደምጣችኋል ይኸው አብራችሁ ይቆዩ። እባካችሁ የህልማችሁን ጥያቄ ኮሜንት ስትጽፉ የትዳር ህይወታችሁን በማስቀደም በህልሜ ብላችሁ ለመጻፍ ሞክሩ። ከዛ ሲቀጥል ደግሞ ቪዲዮ ላይክ ማድረጋችሁን አትርሱ። ይህን ጥያቄ የማቀርብላችሁ በታላቅ አክብሮት ነው። አብራችሁ ይቆዩ፣ ላይክ ማድረጋችሁን አትርሱ። ለዛሬው ቪዲዮ የመጀመሪያው ጥያቄ የሚሆነው በህልሜ ወርቅ፣ ዳይመንድ እና እምነበረድ ከመሬት ውስጥ ማውጣት ምንድን ነው ነው የሚለው እንደ ኢማም እቢን ሲሪን አተረጓጎም በዝርዝር ስንመለከት በመጀመሪያ በህልም ውስጥ ወርቅ ማገኘት ብዙውን ጊዜ ጥሩ ምልክት አይደለም ይላል ኢማም እቢን ሲሪን ማለት ነው። ኢማም እቢን ሲሪን እንደሚለው ወርቅ ሐዘንን ጭንቀትን፣ ወይም የገንዘብ ኪሳራን ያመለክታል ይላል። በተለይ ደግሞ ወንድ ከሆነ ህልም አላሚው እና ያ ወርቅ በተለይ በተለይ ለወንድ ሁኖ ግን በተለይ ደግሞ አገልግሎት ላይ የዋለ ከሆነ ማለት ነው። እናም ወንድ ከሆነ እና ህልም አላሚው ወርቅ ካገኘ ይህ ህልም ምናልባት የጤና ችግር፣ የስራ ውድቀት ወይም ደግሞ የገንዘብ ኪሳራ ሊሆን ይችላል ማለት ነው። አልማዝ አልማዝ ወይም ደግሞ ዳይመንድ በህልም ማየት ማለት ነው በተቃራኒው መልካም ነገሮችን ያመለክታል። በህልም አልማዝ ማገኘት ወይም ደግሞ አልማዝ ማየት ማለት ብልጽግና፣ ሀብት እና ያለንን ሀብት ወይም ደግሞ ወደፊት የምናገኘውን ሀብት ሊያመለክት ይችላል ማለት ነው። ደስታና ስኬትንም ሊያመለክት ይችላል። በትዳር በስራ ወይም ደግሞ በህይወት የምናገኘውን ስኬትና ደስታ ሊያመለክት ይችላል ማለት ነው። እውቀትና ጥበብንም ያመለክታል። አዲስ እውቀት ወይም ደግሞ ግንዛቤ እንደምናገኝ እየነገረን ሊሆን ይችላል ማለት ነው። ማን አልማዝ ወይም ደግሞ ዳይመንድ የምንለው ማለት ነው። እምነበረድን በተመለከተ ደግሞ እምነበረድ ወይም ደግሞ ማርብል በህልም ውስጥ መታየቱ ሰላምና መረጋጋት ያመለክታል። በቤተሰብ ወይም ደግሞ በግል ህይወት ውስጥ የምናገኘውን ሰላም እና መረጋጋት ያመለክታል ማለት ነው። ክብርና ቦታንም ሊያመለክት ይችላል። በህብረተሰብ ውስጥ ያለንን ቦታ እና የሚሰጠንን ክብር ሊያሳይ ይችላል ማለት ነው። አሊያም ደግሞ የሀብት ምንጭን ሊያመለክት ይችላል ይህ ማለት አዲስ የገቢ ምንጭ ወይም ደግሞ ያልተጠበቀ ገንዘብ እንደምናገኝ ያበስራል ማለት ነው እና ህልሙ በአጠቃላይ የኢማም እቢን ሲሪን ትርጓሜ ወርቅን እንደ መጥፎ ነገር አልማዝንና እምነበረድን ደግሞ እንደ መልካም ነገር ነው የሚያየው ማለት ነው። ይሁን እንጂ የህልም ትርጓሜ እንደ ህልም አላሚው ዝርዝር ሁኔታ እና የግል ህይወት ይለያያል። ስለዚህ ይሄ ወርቅ ለሴቶች ከሆነ አሪፍ ነው። በዛ ላይ ደግሞ ከመሬት ውስጥ ሳወጣ ብሏል እና ምናልባት አዲስ ማዕድን እየቆፈረ ከሆነ ወይም ደግሞ እያገኘ ከሆነ ህልሙ ጥሩ እና ብልጽግናን ሊያመለክት ይችላል ማለት ነው። አላሁ አለም። ቀጣው ጥያቄ ሰሊጥ እና ስኳር ተደባልቆ ወደ ስኳር ማስቀመጫ ሳስገባየው አላገባውም። ይህም ህልም እንደዚሁ እንደ ኢማም ኢብን ሲሪን አስተምህሮት በተለያየ መንገድ ሊተረጎም ይችላል። ይህ ማለት ሰሊጥ በህልም ውስጥ ሲታይ ብዙውን ጊዜ ገንዘብን፣ ሀብትንና ፍሬያማነትን ማነትን ያመለክታል። ነገር ግን በአንዳንድ ተርጓሚዎች መሰረት ደግሞ ትንሽ ጥረት የሚጠይቅና በቀላሉ የሚገኝ ሀብትን ሊያመለክት ይችላል ማለት ነው። ስኳሩ ደግሞ የደስታ የጥሩ ንግግርና የጣፋጭ ህይወት ምልክት ነው። ስኳርን በስኳር ማስቀመጫ ውስጥ ማስገባት ማለት ጥሩ ነገርን ለመሰብሰብና ለመጠቀም መዘጋጀትን ያመለክታል ማለት ነው። አላሁ ዓለም። ስለዚህ እነዚህ ሁለት ህልሞች በዝርዝር ካየናቸው አንድ ላይ ስናያቸው ደግሞ ሰሊጥና ስኳር አብረው መደባለቅና ወደ ስኳር ማስቀመጫ ማስገባት ማለት የሚከተሉትን ነጥቦች ሊያመለክቱ ይችላሉ ማለት ነው። በመጀመሪያ የተመቻቸ ህይወትና የሀብት ምንጭ ሊሆን ይችላል። ይህ ማለት ትንሽ ጥረት በማድረግ የምናገኘውን የገንዘብ ጥቅም ወይም ደግሞ ሀብት ሊያመለክት ይችላል ማለት ነው። ሁለተኛ የጋብቻ ምልክት ሊሆን ይችላል። ምክንያቱም ህልም አላሚው ያላገባ እንደሆነ ስለገለጸ፣ ያላገባ እንደመሆንሽ ወይም ደግሞ እንደመሆንክ መጠን ይህ ህልም ጥሩ ባህሪና ጣፋጭ ኑሮ ካለው ሰው ጋር ለመጋባት እየተዘጋጀሽ ወይም እየተዘጋጀ ነው ማለት ነው እንደሆነ ወይም ደግሞ እንደምታገባ ሊያመለክት ይችላል ማለት ነው። ሰሊጡ ሀብትን፣ ስኳሩ ደግሞ የትዳርን ጣፋጭነት ያመለክታል ማለት ነው። ሶስተኛ በጎ ስራ ወይም ደግሞ ጥቅምን ሊያመለክት ይችላል። የምትሰራቸው መልካም ስራዎች ወይም ደግሞ ጥረቶች ጥሩ ውጤት እንደሚያስገኙ ያሳያል። የተደባለቀው ነገር መልካም ነገሮች በአንድ ላይ ተደባልቀው ወደ ህይወት እንደሚመጡ እየነገረ ነው ማለት ነው። አላሁ አለም። ሶስተኛው ጥያቄ በህልሜ በፊት የምሰራበት አረቦቹ ቤት አንድ ልጄን ይዤ ሂጄ አንድ ልጄ እቤት ትቼ እቤት ያለችዋል ልጄን እንዴት ሆና ይሆን እያልኩ አለቅሳለሁ። በሌላ ህልም ደግሞ ሁለቱንም ልጆችን ይዤ ሂጄ እየሰራሁ እያለ ሴትዮዋ ጋር ተጣልተን ሂጂ ትለኛለች እና ልክ አልጋዋ አንስታ አንሶላ ስትሰጠኝ አልፈልግም ለእኔ አይመጥነኝም፣ እላታለሁ። ከዛም ተቀበልኳት። ከዛ በጣም አለቅሳለሁ። ልጆችንስ ጥዬ ልሂድ እላለሁ። ከዛ መጨረሻ ግን ታርቀን ቀረው ይላል። የትዳር ህይወትሽን አልገለሽልኝም። ማለትም ልጃለሽ ማለት ትዳራለሽ ማለት አይደለም። ለዛ የትዳር ህይወትሽ መግለጽ አስፈላጊ ነበር። ትክክለኛውን የህልም ትርጓሜ ለማገኘት ግን በሰጠሽ ጥያቄ መሰረት ይሁንሽም አይሁንሽም እርግጠኛ ባልሆንም መልሱን እሰጥሻለሁ። የመጀመሪያው ህልም ትርጉም አንድ ልጅሽን ይዘሽ ወደ ቀድሞ ስራ ቦታሽ መሄድሽ፣ ይህ የሚያሳየው የህይወትን አንድ ክፍል ከልጅሽ ጋር የተያያዘ እንደሆነና ምናልባትም ቀድሞ የነበሩትን ሁኔታ ለማቋቋም እየሞከርሽ እንደሆነ ሊያመለክት ይችላል ማለት ነው። አንድ ልጅሽ ቤት ጥረሽ በመጨናነቅ ማልቀስ ማለት ይሄ በህይወትሽ ውስጥ ባሉ ውሳኔዎች የተነሳ የአንዱን ነገር መስዋዕትነት የምትከፍልበት ሁኔታ እንዳለ ሊያመለክት ይችላል ማለት ነው። ምናል በስራና ቤተሰብሽን ማጣጣም ወይም ደግሞ በአንድ የህይወት ክፍል ላይ ለማተኮር በሌላው ላይ ያለው ስሜት ማልቀሱ ይህንን ስሜት ለማቋቋም እየሞከርሽ መሆኑን እየነገረሽ ነው ማለት ነው። ሁለተኛው ህልምሽ ደግሞ ሁለቱንም ልጆችሽን ይዘሽ መሄድሽ፣ ይሄ የሚያሳየው ልጆችሽን ከህይወትሽ ጋር አብረሽ ማራመድ እንደምትፈልጊና ከእነሱ መለየት እንደማትፈልጊ ነው። እናም አሰሪሽ ጋር መጣላትና ሂጂ መባል፣ ይሄ በስራ ወይም ደግሞ በግል ህይወትሽ ውስጥ ሊኖር የሚችለውን ግጭት ወይም ደግሞ አለመረጋጋት ሊያመለክት ይችላል። ምናልባትም ከሌሎች ሰዎች ጋር ያለሽን ግንኙነት ፈተና ፈተና ላይ እንደሆነ ሊያመለክት ይችላል፣ ወይም ደግሞ ፈተና ላይ እንደሆነ እየተሰማሽ ነው ማለት ነው። አንሶላ መቀበልና አይመጥነኝም ማለትሽ ይሄ የራስሽን ክብር እና ዋጋ ያሳያል። በሌላ ሰው የተሰጠሽን ነገር ለምሳሌ እርዳታ ወይም ደግሞ ሁኔታ መቀበል እንደማትፈልጊና ለራስሽ ከፍ ያለ ግምት እንደምትሰጪ እየነገረች ነው ማለት ነው። ማልቀስና ልጆችሽን ለመተው አለመፈለግ ይሄ የልጆችሽን ለማጣት ወይም ደግሞ ከነሱ ለመለየት ያለሽን ፍራቻ ነው። በሕይወትሽ ውስጥ የሚገጥሙሽ ሁኔታዎች ቢኖሩም ለልጆችሽ ያለሽን ጥልቅ ፍቅር እና እነሱን ለመጠበቅ ያለሽን ቁርጠኝነት ያንጸባርቃል። መታረቅና መቆየት ማለት ይህ ደግሞ በሕይወትሽ ውስጥ ያሉ ችግሮች በመጨረሻ እንደሚፈቱና ሁኔታዎች ወደ ነበሩበት እንደሚመለሱ የሚያሳይ አዎንታዊ ምልክት ነው። እረፍት የሰጡሽን ጉዳዮች በሰላም እንድትጨርሽ ያሳያል ማለት ነው። ወይም ደግሞ በሰላም እንደምጨርሽ። በአጠቃላይ ህልምሽ በህይወትሽ ውስጥ ውሳኔዎች፣ የፍርሃትና የፍቅር ስሜቶች መደባለቅን ሊያመለክት ይችላል። የልጆችሽ ደህንነትና የወደፊት ህይወታችሁን በተመለከተ ያለሽን ጭንቀት ያንጸባርቃል። ነገር ግን በመጨረሻ ክፍል ላይ ታርቀሽ መቆየትሽ ነገሮች በመጨረሻ እንደሚስተካከሉ የሚያሳይ ተስፋ የሚሰጥ መልእክት አለው ማለት ነው። አላሁ አለም። አራተኛውና የመጨረሻው ጥያቄ፣ ገና አላገባሁም በህልሜ የራሴ የሆነች በጣም የምታምር ሴት ልጅ ይዤ ረጅም መንገድ ሲሄድ አየሁ። በጣም ደስተኛ ነበርኩኝ ይላል። ያ ማለት በእውነቱ አላገባችም ልጅም የላትም ለማለት ነው። ገና አላገባሁም ስትል እንደዚህ ነው። ጥሩ አገላለጽ ነው። ምክንያቱም እንደዚህ ስትገልጹ ትክክለኛ ትርጉማችሁን ልታገኙ ትችላላችሁ። እናም የዚህ ህልም ትርጉም እንደ ኢማም እቢን ሲሪን አስተምሮት ማለት ነው። የራሷ የሆነች ቆንጅዬ ሴት ልጅ ማለት ይህ ብዙ ጊዜ ደስታን፣ የልብ ሰላም እና የወደፊት መልካምነትን ያመለክታል። ሴት ልጅ በህልም ውስጥ ስትታይ የአላህን በረከት፣ ጸጥታ እና በህይወት ውስጥ የሚመጣ ብልጽግናን ልትወክል ትችላለች። ይህንን የራስሽን ልጅ አድርገሽ ማየትሽ ደግሞ ይህ ሁሉ መልካም ነገር የራስሽን ጥረት ፍሬ እንደሆነና በራስሽ ህይወት ውስጥ እንደሚመጣ ሊያመለክት ይችላል ማለት ነው። ረጅም መንገድ መጓዝሽ ደግሞ ረጅም መንገድ በህልምሽ ውስጥ ማየትሽ የህይወት ጉዞን ይወክላል። ረጅም መንገድ መሆኑ ደግሞ ደስተኛ ሆነሽ በህልምሽ ውስጥ ይዘሽ መሄድሽ የወደፊት ህይወትሽ ደስተኛና የተሳካ እንደሚሆን እየነገረሽ ነው ማለት ነው። ምንም አይነት ፈተና ወይም ደግሞ ረጅም ጊዜ የሚወስድ ነገር ቢኖርም በደስታና በስኬት እንደሚጠናቀቅ ያሳያል ማለት ነው። ደስታና ስሜት በህልምሽ ውስጥ የደስታ ስሜት መሰማት በንቃት ህይወት ውስጥ የሚመጡ መልካም ነገሮች ምልክት ሊሆን ይችላል። የምትጠቀሚው ወይም ደግሞ የምትመኝው ነገር ሊሳካ እንደሚችል እየነገረች ነው ማለት ነው ህልሙ በአጠቃላይ በህልምሽ ከጋብቻና ከልጅ መውለድ ጋር በቀጥታ የተያያዘ ሳይሆን ወደፊት የሚመጣ ብልጽግና ስኬትና የልብ ደስታ እንዳለሽ የሚያመለክት ነው ማለት ነው። ይህ የህይወት አዲስ ምዕራፍ መጀመሩን ወይም ደግሞ ወደፊት የተሻለ እንደሚሆንና በህይወትሽ ጉዞ ላይ አዎንታዊ ለውጦች እንደሚመጡ የሚያሳይ ምልክት ነው ማለት ነው። አላህ አለም አላህ ያደርግልሽ። ውድና የተከበራችሁ የሀሊማ ድሪም ዋን ቤተሰቦች በዚህ ያበቃል ቪዲዮዬ። እስካሁን ላይክ ያላደረጋችሁ ካላችሁ ላይክ ብታደረጉኝ ከታላቅ አክብሮት ጋር ጠይቃችኋለሁኝ። እናም አዲስ ከሆናችሁ ለቤቴ ሰብስክራይብ አድርጉና አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ ያደርጋል ማለት ነው። አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በሚቀጥለው ፕሮግራም እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ሰላም አሌይኩም።